ሰላም ጠና ስለኝ፣ ተመልካቾቻችን በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም እያላችሁበት ያለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጃ የቅዱሳን ነው በረከታ ያላችሁ ያልኩኝ። ዛሬም እንግዲህ አጭር መልእክት ወደ እናንተ ሰበር ዜና ይዤላችሁ ቀርቤያለሁ። ዜና እንኳን አይደለም አክቹዋሊ፣ ያው መደረግ ያለበትን ነገር መደረግ ስላለበት እንግዲህ ዛሬ የተሰማ ነገር አለና በፖስተሩ ላይ እንዳያችሁት እንደተመለከታችሁት እንግዲህ ሰሞኑን እየተዘዋወረ ያለ አንድ መረጃ አይታችኋል። ልዩ መንፈሳዊ አገልግሎት በአሜሪካ ዋሽንግተን ዲሲ፣ ሜርላንድ በሚል በእነዚህ እንግዲህ አጥማቂነን ፈዋሽነን በሚሉ ግለሰቦች ለቤተክርስቲያኒቷ እጅግ በጣም ፈታኝ እና ፈተና የሆኑባት ሰዎች ናቸው። እነዚህ ሰዎች እንግዲህ ቤተክርስቲያናችን ላይ እየደረሰ ያለውን ስብራትን ተከትሎ በርካታ ችግሮች እየተከናወኑ ይገኛሉ። በዚህ ጉዳይ ላይ እንግዲህ ታስታውሱ እንደሆነ ዳላስ ላይ ከሀገር ተሰዶ መጥቶ አጥማቂ ነን የሚለው ዮሐንስ የሚባሉት አባት ዳላስ ላይ ያው ከፍተኛ መዋለ ንዋይ አፍስሰው በሚሊዮን የሚቆጠር ዶላር አፍስሰው ቤትና እንደዚሁም ደግሞ ቤተክርስቲያን መስርተው ያው ጭቅጭቅ አስነስቶ በህዝብና በካህናት እንግዲህ በሚዲያ የተጮኸ ጩኸት መሬት ላይ ወርዶ ካህናትና ምዕመናኑ አብረው አገር ስከቱ ይሄንን ጉዳይ ማስቆም ከሆነ እና ይሄንን ጉዳይ አንድ ነገር ማድረግ ከሆነ ቀይ መስመር አስመረናል። አገር ስከቱ ሊቀ ጳጳስ እኛን አያዙንም፣ አገር ስከቱ እኛን አያዘንም ብለው ከአናት ባደረጉት ረብርብና ጥረት ለተወሰነ ጊዜ መታገዱ ይታወቃል እና በጣም በሚገርማችሁ ሁኔታ እንግዲህ ከጎንደር ድረስ መጥተው አስራ ምናምን ሰዓት ተጉዘው የነበሩት ውፃውነ ሚካኤል የሚባሉት አባት እዛ ላይ ያሁሉ ጩኸት ያሁሉ ጫጫታ ሰምተው በጣም በሚገርማችሁ ሁኔታ አንዳንድ ጊዜ ኮንቲንጀንሲ የሚባል ነገር አለ። ሰዎች ሁኔታዎችን ያሉ ይመለከታሉ፣ ከዛ በኋላ ውሳኔያቸውን ይቀይራሉ። ወይም ደግሞ የሚያዳምጣቸው ሰው እኔነቱን ከቀየረ ወይም ማንነቱን ከሰወረ ወይም ደግሞ የመሰልቸት ባህሪ ነገር ካለው የሆነ ነገር መቀየር የምችልበት ያ ሁሉ አስተያየት ያ ሁሉ ተቃውሞ በመጣበት ሰዓት ላይ ደክሞኛል፣ በጣም ረጅም አስራ ምናምን ሰዓት ተጉዤን የመጣሁት በአውሮፕላን ብለው ከተናገሩ በኋላ ባይደክማቸውም ሊናገሩ እንደማልችል ባልችል አላቅም። እና በወቅቱ ግን ታስታውሱ እንደሆነ አንድ የተናገሯት የመዘዟት የዘር ሐረጋለች እና ያሳዝናል። ብቻ እኔ በእውነት እንደው ካሊፎርኒያ ላይ ገዳም ተመስርቶ የለ ወይ ዳላስ ላይ የማይመሰረትበት ምክንያት ምንድን ነው አሉው። በአጭር ቋንቋ ይሄ በቤተ ክህነቱ ቋንቋ ወይም ደግሞ እነሱ በሚያውቁት የዘር ሀረግ ጎጃሜዎች ወይም ደግሞ ጎጃሜ የሆኑት ጳጳስ ካሊፎርኒያ ላይ ገዳም መስርተዋል። እዚህ ደግሞ በጎንደሬዎች መመስረት አለበት የሚል ነው ጨዋታው። በጣም በሚገርማችሁ ሁኔታ ይሄንን ማንም ያስተዋለው የለም እና ይሄንን ህዝብ፣ የዋ ህዝብ ጎንደሬ ስለወንክ ነው በሚል ውስጥ ለውስጥ ህዝቡን እያታለሉት አሁን አገልግሎት እንደጀመሩ ማጥመቅ ስራ እንደጀመሩ ሊቀ ጳጳሱም እጃቸውን አፋቸው ላይ እንደጫኑ በአንጻሩ ሌላ እዛው በአታ የሚባል ቤተክርስቲያን ሂውስተን ቴክሳስ ላይ የተፈጸመውን ችግር ለመፍታት እጃቸውን ጭነዋል። በአንጻሩ ደግሞ እዚህ ጋር ደግሞ ስታየው ስትመለከቱ ምንም ቢደረግ ምንም በቃ አይመለከተንም ስራ እየሰራ ነው ሰውየ። አሁን ምንድን ነው የተፈጸመው ነው ምንድን ነው የሆነው ነገር ነው፣ እንደምታየው ዳላስ ላይ ተፈጽሟል። ካሊፎርኒያ ላይ እንደዚሁ የእነሱ ጋሻ ጃግሬ የሆነ አንድ መኖክስ ያሉ እኚህ መነኩሴ እነዚህን ሰዎች እየጠሩ ህዝቡን ያታልላሉ ያማንላሉ። ብቻ ያሳዝናል። የቤተክርስቲያን ተው ከባድ ፈተና ላይ ነው ያለችው ቤተክርስቲያንተው በጣም ከባድ አሁን እንግዲህ አገር ሰላም ብለን የተቀመጥንበት ከሶስት በላይ ገዳማት ያሉበት ከአርባ በላይ አብያተ ክርስቲያናት ያሉበት ትልቅ የኢትዮጵያ ኮሚኒቲ ያለበት ይሄ ዋሽንግተን ዲሲ ወይም ዲኤምቪ ኤሪያ የሚባለው በርካታ ምዕመናን እና ምዕመናት በርካታ ካህናት የሚገኙበት ቦታ ነው። ከዚህ ቀደም እዚሁ ቦታ ላይ ሜሪላንድ ላይ መጥተው ግርማና የግርማ ልጅ አጥማቂ ግርማና የግርማ ልጅ ጉባኤ አዘጋጅተው ሊቀ ጳጳሱ ደብዳቤ መጻፋቸው ይታወቃል። አሁንም የተገኘ ይገኝ መሰረታችን እዚህ አድርገን ማንም ምንም ይበል ምንም ይበል ስለዚህ ቤተክርስቲያን እንመሰርታለን፣ አገልግሎታችን እናሰፋለን። የሀገር ቤቱ ሁኔታ እንደምታዩት ደርቋል፣ እንደ ልብ መውጣት አይቻልም፣ ህዝቡ መንምኗል፣ ቸግሮታል። ስለዚህ ይሄንን እንደ ላሚ ቦራ የሚታልብ ዳያስፖራ አለ። ስለዚህ ይህንን ዳያስፖራውን ማለብ የምንችልበትን መንገድ እናመቻች በሚል ርዕሰ ጉዳይ ላይ ከፍተኛ ስራዎች ተሰርተው ከዚህ የሚያብሩ ካህናት አሉ፣ የሚደግፉ ካህናት አሉ። በየአጥቢያው ላይ የተሰገሰጉ በሰብከ ጉባኤ አባላትነት ጨምሮ በአጥቢያ ምዕመናን ደረጃ ስር ያሉ የእነሱ ደጋፊ ሰዎች አሉ። አሁን ምንድን ነው ደግሞ የተፈጠረው? ነው እንግዲህ ጎንደር በሚል ዳላስ ቴክሳስ ላይ፣ ሌላ ቦታ ላይ በንዲ ነዋል አሁን ደግሞ የቀረው እዚህ ምንድን ነው፣ ሸዋ ተነስ ይላል። አሁን ደግሞ ጊዜው ሸዋ ከላይ በኮታ ሹመት ተጀመረ። እዚህ ጋር ደግሞ በኮታ ቤተክርስቲያኒቷ የጎጃሜ ጎንደሬ እየተባለ ደግሞ ሊከፋፈል ነው ማለት ነው፣ የሸዋ እየተባለ ማለት ነው። ስለዚህ አሁን ምንድን የሆነው ነገር የሚለውን ነገር ታስታውሱ እንደሆነ እነዚህ አይነት ማስታወቂያዎች መውጣታቸው ይታወቃል። ይሄው እዚህ ጋር እንደምታዩት ልዩ መንፈሳዊ አገልግሎት በአሜሪካ ይላልና አንዳንዴ በጣም በእውነት ያሳዝናል። እና እንግዲህ ልዩ መንፈሳዊ አገልግሎት በአሜሪካ ዋሽንግተን ዲሲ ሜሪላንድ ይላል። ግሬት ስፒሪቹዋል ኮንፈረንስ ኢን አሜሪካ ዋሽንግተን ዲሲ ሜሪላንድ ይላል። ከመስከረም 25 እስከ 26 ወይም ደግሞ ኦክቶበር 5 እና ኦክቶበር 6 የወንጌል ትምህርትና የፈውስ የጠበል አገልግሎት ይከናወናል ይላል። አይላም ቦራ ዳያስፖራ። እንደው መቼ ነው ግን የሚነገረው? ይሄ ህዝብ ይህ ህዝብ ግራ ገባው እኮ፣ በእውነት በጣም ነው ግራ የተጋባው ይሄ ህዝብ። እና ከላይ ያሉት በዘር ባህረ ከፋፍለው የማይባለውን እያሉ ጆሮው ደነቆረ። ጆሮው የሚሰማው ነገር ሁሉ በቃ እንዴት እንደዚህ ጳጳስ ያደርጋል በሚል ደረጃ በቃ እንትን አለ። አሁን ደግሞ ከስር ከስር እነዚህ አጥማቂናን የሚሉት ሰዎች ለቤተክርስቲያኒቷ እዳ የሆኑ በነገራችን ላይ እንደምታውቁት የኦዛ ስብራት መጽሐፍ ላይ ከጻፍኩበት አንደኛው ዋነኛው ለቤተክርስቲያኒቷ ስብራት ምክንያት ከሆኑት ዋናው እዚህ ጋር አስገብጫዋለሁ እና በጣም በሚገርማችሁ ሁኔታ በቤተክርስቲያናችን ውስጥ አሁን ያለው ክፍት የስራ ቦታ ለምንድን ነው የቤተክርስቲያኒቷ እንዲህ ይላል ታይትሉ ማለት ነው። እና ለስብራቱ ወይም ደግሞ ለቤተክርስቲያናችን ስብራት ምክንያት የሆኑት መነሻዎቹ ምክንያቶቹ ምንድናቸው? በሚል ርዕስ ወይም የስብራቱ ምንነት በሚል ርዕስ ጉዳይ ላይ ሶስት ሰባት ላይ እንዲህ ይላል፣ የሐሰት አጥማቂዎች መብዛት ይላል። በየጊዜው ነው የሚፈበረኩት። በነገራችን ላይ እነዚህ ሰዎች የወለዷቸው በጣም በርካታ ናቸው። በነገራችን ላይ እነዚህ ሰዎች የወለዷቸው ደግሞ በጣም የሚገርማችሁ፣ ሊሚትድ ፓርኪንግ፣ ሊሚትድ ፓርኪንግ ይላል። አት ደ ሴም ታይም ደግሞ ብሪንግ ዮር አውን ቼር ይላል። የራሳችሁን መቀመጫ ይዛችሁ እንድትመጡ ይላል ይ የራሳችሁን መቀመጫ ይዛችሁ እንድትመጡ ይላል እና ይህንን የእነሱን ማስተዋወቅም ብዙም አልፈልግም። እና ምን ይላል ብሪንግ ዮር ቼር ቲ ኮፊ ኤንድ ፉድ አቬላብል ፎር ፐርቼዚንግ ካሽ ኦንሊ ይላል። ተመልከቱ፣ ንግድ እንደሆነ የምታያወት ነገር ነው ይሄ ሸቀጥ እንደሆነ እኔ እንዳውም እዚህ ጋ በደንብ ላሳያችሁ በእውነት እግዚአብሔር ምስክር ነው። አን ጠብቁኝ። እና ምን ያህል ምን ያህል ምን ያህል እየተቀለደ እንዳለ እንድታያወት ነው እንደዚህ አይነት ልቀት ይታያቸዋል። እዚህ ጋ ሊሚትድ ፍሪ ፓርኪንግ ይላል፣ ብሪንግ ዮር ኦውን ቼር፣ የራሳችሁ መቀመጫ ይዛችሁ ነው ቲ ኮፊ ንድ ፉድ አቬላብል ፎር ፐርቼስ ካሽ ኦንሊ ይላል። ምክንያቱም እኛ ያው እዚ ሀገር እንደምታውቁት ክሬዲት ካርድ አለ፣ ስኩዌር የሚባል አለ፣ ካሽ አፕ አለ፣ ዜል አለ፣ ምናምን አለ። እዚ ጋር ግን እኛ የለንም ነው። እንግዲህ ያው ግን ስልክም ስላለ ደግሞ ምን ይላሉ፣ ለበለጠ መረጃ በዋትሳፕ ብቻ የሚሰራ ስልክ ቁጥር ቫሊድ ኦንሊ ዋትሳፕ ይላል። ኢሜይል እና ዋትሳፕ አስቀምጠዋል፣ እዚህ ታያታላችሁ። እጅግ በጣም ያሳዝናል። ቤተክርስቲያናችን ወዴት አቅጣጫ እየሄደች እንዳለ ለማሳየት ነው። እና ምን ይላል ሶስት ሰባት ላይ እዚህ ጋ እንደምታዩት ምናልባት የሚታያችሁ ከሆነ አላውቅም። ይኸውላችሁ የሐሰት አጥማቂ መብዛት ይላል። እና ክፍት የስራ ቦታ ቢኖር አሁን አሁን በምናየው የቤተክርስቲያናችን አገልግሎት ላይ ከፍተኛ ፈተናዎች የሆኑባቸው እንደነዚህ ያሉ አጥማቂዎች ናቸው። እነዚህ የወለዷቸው ቀላል አይደለም። እና ምን ይላል የሐሰት አጥማቂ መብዛት ይላል። በዘመናችን ቤተክርስቲያን እየተፈተነችበትና ስሟ ከሚጠፋባት መካከል የሐሰት አጥማቂ የተነሳ ነው ይላል። አያሌ አጥማቂ የሚባሉ ሰዎች ተነስተዋል። አያሌ ቁጥራቸው እጅግ በጣም ብዙ ስለሆነ ማለት ነው። ክብራቸውን የሚገልጥ ማስታወቂያ ያስነግራሉ። አሁን እንደምናየው መቁጠሪያ ይሸጣሉ፣ ቅባት ይቀባሉ፣ አዳራሽ ከፍተው ወይም ህዝብ በሜዳ ሰብስበው እንፈውሳለን ይላሉ። ሰይጣን ተናገረ የሚባል በካሴት ቀርተው ይሸጣሉ። ቅድም ነገር ያቸዋለሁ አሁን ከመቁጠሪያ ሽያጭ ምግብና ውሃ ኮፊ ቲ ፉድ በካሽ ይሸጣል ተዘጋጅቶላል፣ ይላል። በዘመናችን የተነሱት አጥማቂ ነን ብለው ማስታወቂያ የሚያስነግሩትን መቁጠሪያና ቅባ ቅዱስን የሚከፋፍሉትን፣ በየሜዳው ህዝብ ሰብስበው ምትሃት የሚሰሩትን ሰዎችንና የሐሰት አጥማቂዎች መብዛት ቅዱስ ቤተክርስቲያን እየተፈታተናት ይገኛል፣ ይላል። የውዛ ስብራት መጽሐፍ ማለት ነው። ቤተ ክርስቲያን ታሪክ ውስጥ ሀብተ ፈውስ የተሰጣቸው አባቶቻችንና እናቶቻችን የሌለውን መንፈሳዊ ሕይወታቸው ውጤት ወይም ነጸብራቅ ነበር እንጂ ስራቸውን እየዞሩ ማጥመቅ አልነበርም። የሐዋርያት ስራን ብናነብ ሐዋርያት ለወንጌል አገልግሎት ሲሰማሩ፣ በአንድ በኩል አህዛብን ወደ ክርስቶስን ለመጥራት፣ በሌላ በኩል ደግሞ የአንደበት ትምህርታቸው በእጃቸው ተአምር ለማጽናት ተአምራትን ያደርጉ ነበር እንጂ በአንድ ከተማ ውስጥ ሲያጠምቁ ውለው ያደሩበት ቦታ የለም ወይም ከወንጌል አገልግሎት ተለይተው አጥማቂ ብቻ የሆኑበት ወይም ደግሞ በዚህ ቦታ ፈውስ እንሰጣለን ተሰብሰቡ ብለው ያስነገሩበት አንድም ማስረጃ የለም። በመጽሐፍ ቅዱስ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ክርስቲያኖች እና ሐሰተኞች ነቢያት እንደሚነሱ አስቀድሞ ተናግሯል። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ እንዲል የማቴዎስ ወንጌል ምዕራፍ 24 ቁጥር አምስት ላይ እንደነዚህ ያሉ ሌሎች በሐሰተኛ መንፈስ ተመርተው የሚናገሩ አሉ። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስን አድርጓል፣ እግዚአብሔር በአንተ ላይ ክፉ ተናግሮብሃል እንዲል ሁለተኛ ዜና መዋዕል ምዕራፍ 18 ቁጥር 22 ላይ። እንደነዚህ ያሉ ሰባኪያን በጣም ብዙ ነው። በነገራችን ላይ ማየት ትችላለህ። ይህንን መጽሐፍ ለታሪክ ግዙት። ይሄ መጽሐፍ 30 ዶላር ነው። በነገራችን ላይ እግረ መንገድ እዚህ ላይ እንዳው የነዚህ ነገር ሲነሳ ነው ለ ለ50 ዓመት መቁጠሪያ የሀምሳ ዓመት ካሌንደር ማለት ነው በነጻ እሱን አንድ ላይ ከነ ቁልፍ መያዣ ይላክላቸዋል። አሁን ምንድነው የተፈጸመው ነው ምንድነው የሆነው የሚለውን ነገር ና እዚ ጋ እንደምታዩት የሀገረ ስብከት ሊቀ ጳጳስ አድርሰናቸዋል ናቸዋል ይሄንን ፖስት ዛሬ መስከረም 19 2018 ዓም እዚ ጋ የምታዩት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ዋሽንግተን ዲሲ እና አካባቢ ሀገረ ስብከት ጽህፈት ቤት በዲሲ እና አካባቢው ሀገረ ስብከት ለምትገኙ አድባራትና ገዳማት በሙሉ ይላል ጉዳዩ ሐሳውያን መምህራን አጥማቂዎችን ይመለከታል ይላል ብርሃነ ዓለም ቅዱስ ጳውሎስ ከውሾች ተጠበቁ ከክፉዎችም ሰራተኞች ተጠበቁ ለፊልጵስዩስ በጻፈላቸው መልእክት ምዕራፍ ሶስት ቁጥር ሁለት ላይ እንዳለው ምእመናን ካደረሱን ማህበራዊ ሚዲያ ላይ ከተሰራጨው መረጃ እንደተረዳ ነው ወደ ሀገረ ስብከታችን በጓሮ በኩል አጥር ጥሶ በመግባት የዋሃን ምዕመናንን በፈውስ ስም እያጭበረበሩ የግል ጥቅማቸውን ለማጋበስ ቀን ቀጠሮ ከሮጃቸውን ሸክፈው ለመምጣት ቀን ቀጠሮ የያዙ መኖራቸውን ተረድተናል። ምዕመናን ከሐሰተኞች መምህራን እንዲጠበቁ ማሳሰብ የቤተ ክርስቲያናችን ዋና ተግባር በመሆኑ በአገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥር ቤተ ክርስቲያን ውጭ በመንጠር በሚደረግ በትምህርተ ወንጌል በጠበልና በፈውስ ስም በተጠራው ጉባኤ ላይ ምዕመናን እንዳይገኙና በመንፈስም ሆነ በአካል እንዳይጎዱ ታስገነዝቡ ዘንድ በጥብቅ ማሳሰብ እንወዳለን። ያ ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢ ሀገረ ስብከት ሊቀ ጳጳስ። አባ ፋኑኤል አርክቢሸፕ ኦፍ ዋሽንግተን ዲሲ ንስ ሰራንንግ ፎር ዳዊሲስ ይላል ማለት ነው። ዛሬ የወጣው ደብዳቤ ነው። ይህንን ደብዳቤ ምናልባት እዚህ ጋ ፉል አድርግላችሁ እንድታዩት ማለት ነው። ይህ ደብዳቤው እዚህ ጋ ማየት ይቻላል። በሊቀ ጳጳሱ ታግዷል። ስለዚህ በዋሽንግተን ዲሲ እና አካባቢ ላይ የምትገኙ ማህበረ ምዕመናን ማህበረ ካህናት፣ በእርግጠኝነት ደፍሮ የሚሄድ ካህን የለም። በጀርባ ግን እየሰሩ ያሉ ካህናት እንዳሉ መረጃዎች ደርሰውናል። ምንም ችግር የለውም አይዟችሁ የሚሉ ግን እንደዚህ አይነቱ እኩይ ተግባር ለቤተክርስቲያኒቷ አይበጅም። በጓሩ በኩል ያለ ሊቀ ጳጳሱ እውቅናና ፈቃድ በአቋራጭ በጓሩ በኩል መጥቶ። እንዳው ሚገርም አገላለጽ ነው የገለጹት። እዚህ ጋር ከውሾች ተጠበቁ ከክፎችም ሰራተኞች ተጠበቁ ይላል። በጓሮ በኩል አጠር ጥሶ ለመግባት የዋሃን ምዕመናንን በፈውስ ስም እያጭበረበሩ የግል ጥቅማቸውን ለማጋበስ ቀን ቀጠሮ፣ ኮሮጃቸውን ሸክፈው ለመምጣት ቀን ቀጠሮ የያዙ መኖራቸውን ተረድተናል። ይላል ምዕመናን ከሐሰተኞች መምህራን እንዲጠበቁ። እንግዲህ ይህ አጠቃላይ በዋሽንግተን ዲሲ እና አካባቢ ላይ ላሉ ማይበረ ካህናትና ማይበረ ምዕመናን በየአጥቢያው እርግጠኛ ነኝ አሁን ፊታችን እሁድ ይሄ እንደሚበተን ወይም ደግሞ እንደሚነበብ ተስፋ አደርጋለሁ ማለት ነው። ስለዚህ የተወደዳችሁና የተከበራችሁ ምዕመናንና ምዕመናት ይህ ሀገር ሰፊ ነው። ሊቀጳጳሱም መልስ ለመስጠት እንደ ሌሎቹ ሀገር ስብከት ዳዴ የሚሉ አይደለም፣ አብረው የሚተባበሩም አይደሉም። እውነት እንነጋገር ከተባለ እንደምታዩት ነው። ሌላ በጣም በዘርፈ ዘርፈ ብዙ ምንናገራቸው ነገሮች ሊኖሩ ይችላሉ። ሌሎች ነገሮች የምናወራቸው ነገሮች ይኖራሉ። በዚህ ጉዳይ ላይ ግን ከማናቸውም በላይ ለሚሆነው ነገር አገረ ስብከቱን ወክሎ ድምፅ ከሚሰጡ ጳጳሳት መካከል አንዱ ናቸው፣ የሚ አጉዳታችን አቡነ ፋኑኤል። ስለዚህ ምዕመናን እንዳትታለሉ፣ ምዕመናን ራሳችሁን ጠብቁ። የሚፈውስ የሚያድን እግዚአብሔር ነው። አንድ መምህር ግርማና ልጁ መጥቶ ወይም ደግሞ ባህታዊ ዮሐንስ የሚባል መጥቶ ፈውስ ይሰጠናል ብላችሁ እንዳትጠብቁ። እንደምታዩት ነው። ማስታወቂያቸውን አይታችኋል። መቁጠሪያ ሲሸጥ ነበር። አሁን ደግሞ ምግብ የሚሸጣል። በካሽ ብቻ ነው ደግሞ የሚሸጠው ይላል። ካሽ ብቻ ነው፣ ምክንያቱም ካሹ በእጃቸው ይገባላል። ዜልና ምናምን ከሆነ ሌላ ቦታ ነው። መንግስትም ያው ኢንቨስቲጌት ሊያደርግ ይችላል። ስለዚህ እንዲህ አይነት የንግድ በዚህም የሚተባበር በእውነት ሕሊናቸውን የካዱ ሆድ ያላቸው ሰዎች ሕሊና የሌላቸው ሰዎች ናቸው። ፈውስ ለማግኘት የሚፈውስ የሚያደን እግዚአብሔር ነው። በርካታ ገዳማት አሉ፣ እንደነ ቅድስት አርሴማ የአቡነ ሳሙኤል ገዳም የቅዱስ ያሬድ ገዳም፣ ሌሎችም ቦታዎች ላይ አሉ። ስለዚህ በእንደዚህ እንዳትሸወዱ ለማለት እወዳለሁ። ሁላችሁም ይሄንን መልእክት ለሌሎች አድርሱ። እውነቴን ነው የምነግራችሁ፣ ለሌሎች አድርሱ፣ ሼር አድርጎት። በሊቀ ጳጳሱ ታግዷል። በዚህ ላይ ማንም ሰው እንዳይሳተፍ፣ ማንም ሰው እንዳይሄድ ለማሳሰብ እወዳለሁ። ቅድም እዚህ ጋር በስክሪን ላይ እንዳሳየኋችሁ በጣም በሚያሳዝን መንገድ ምግብ ሁሉ እስከሚሸጥበት ደረጃ ድረስ የተደረሰበትን ነገር እያየን ያለ ነው። ስለዚህ እንዲህ እንዲህ አይነት ነገሮችን ይችን መልእክት ለማስተላለፍ ነው። ሁላችሁም መልእክቱን ለሌሎች ሼር እንድታደርጉ ትጋብዛችኋለሁ። በሊቀ ጳጳሱ ታግደዋል። ላልሰማ አሰማ። በነዚህ አጥማቂንን በሚል ሀሳውያን እንዳትበረበር። ከዚህ ቀደም የነበረውን አይታችኋል። አንድ አጥቢያ ላይ ተጠርተው ተሰለፍ ሰባ ሰው ተሰለፍ፣ አንዳንድ ሺህ ብር ይዘ በገንዘብ አለ የሚገዛ ፈውስ ተመን ያወጣለትም ፈውስ ይጮሃል። ፈውስ መፈወስ ካልቻለ አልበሰለም ይላል። ወደ ተጋርገ እግዚአብሔር የሚዘበትበት አይደለም። አሳ መበላሸቱ የሚታወቀው ካህናት ነው ጭንቅላቱ ላይ ነው። ዛሬ ከላይ ሰው ቢኖር ኖሮ እርግጠኝነት መነግራችሁ ነገር ውስጣቸው ቢፈተሽ ደብዳቤ ይዘው ይመጥተዋሉ። እርግጠኛ ነው በእርግጠኛ ነው ምነግራችሁ የፈቃድ ደብዳቤ ይዘው ይመጥቻሉ ሊሉ ይችላሉ። ልክ እኛኛው እንዳደረጉት ማለት ነው፣ ዳላስ ላይ እንደተደረገው። እንደዚህ ነው የሚያሳዝነው፣ ተባባሪዎች እኛ ነን። አስራ ምናምን ሰዓት ተጉዞ መጥቶ ጳጳሱ ነው። ለምንድን ነው ዳላስ ቴክሳስ ላይ ገዳም የማይመሰረተው? ካሊፎርኒያ ተመስርቶ አይደለምን? ጥያቄ ውስጥ ጵጵስና በኮታ ነው ስና በዘር ነው። አሁን ደግሞ ወትዶ እነዚህ ጋር ቤተክርስቲያን በዘር እንድትከፋፈል የነፃነት ሀገር ነው ማን ማንን አይከለክልም በሚል መንፈስ እየተሄደን ያለው። ስለዚህ ሊቀ ጳጳሱ መልእክት አስተላልፈዋል። ይህኔ ሊቀ ጳጳሱ መልእክት ሼር በማድረግ አድርሱ፣ አድርሱ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም።